እኔ የአብርሽ ጓደኞች ግን ማለት ነው ምን አይነት አስመሳዮች ናቸው በአንድ ራስ ሁለት ምላስ ማለት የአብርሽ ጓደኞች ዛሬ ደግሞ ሩታን አብርሽ አይሆንሽም አንቺንም ሄርሜላንም ነው ትሪት የሚያደርገው ስለዛ አብርሽን ሩታ መፍታት አለብሽ የሚል ነበር ዛሬ ደግሞ የአብርሽ ጓደኞች ማለት ነው አስመሳዮች አዲስ አጀንዳ ለሩታ ይዘውላት የመጡት ልክ ለሩታ ያዘኑ የሚመስል አስመሳዮች ማለት ነው። ወይኔ ሰው እንዴት ሁለት ቦታ ይጫወታል? እናንተ አብርሽ ካሁን በቀደም ለታ አዩ ራሱ አለበት አይደል? የአዩ ነው አዩ የሚለው ልጅ አብርሽ ጓደኛው ራሱ አለበት ሄርሜላን ፕራንክ ስሰራ። ዛሬ ደግሞ ተገልብጦ መጥቶ አብርሽ ለአንቺ አይሆንሽም ሁለታችሁ ነው ትሪት የሚያደርገው አብርሽን መፍታት አለብሽ የሚል አጀንዳ ነበረ። ዛሬ ደግሞ ይዘውላት የቀረቡት ማለት ነው። እንዴት አይነት አስመሳዮች ናቸው? የአብርሸ ጓደኞች ሩታን ጭራሽ በቃ ዩቱብ መሸቀያ ያደረገችኋት አደለም። ለሩታ ካዘንክላት ለም ቪዲዮ ሳት ሰራ በፊት አብርሸን ፍቺውን በላት አግቢውን በላት ከካሜራ ጀርባ ለምን አትመክራትም? ለምን አታፋታም? ከካሜራ ጀርባ፣ ካሜራ ደቅነክ ዩቱብን እየሸቀላችሁባት እሷን መነገጃ አድርጋችሁ አድርጋችኋታል። እሷም የጠሯት ቦታ ሁሉ ትሄዳለች። እናንተ ትሸቀሉባት አላችሁ እሷም ትመጣለች ስጠሯት። አሁን ደግሞ ዛሬ አዲስ አጀንዳ ይዛችሁ የመጣችሁ ደግሞ አስመሳዮች፣ የአብርሽ ጓደኞች በአንድ ራስ ሁለት ምላስ ማለት እናንተ ናችሁ። ምናልባት አጀንዳውን የሰጣችሁ አብርሽም ሊሆን ይችላል። ምክንያቱም አብርሽንና ሩታን አፋታችሁ ሄርሜላንና አብርሽን አንድ ላይ ለማድረግ አላማ ይዛችሁ አጀንዳ ይዛችሁ የመጣችሁት እሱ ሰጥቷችሁ ይሆናል። ምን ይታወቃል? እችን ሚስኪን ልጅ አግኝታችኋት ጥባጥ ቤት ትጫወቱባታላችሁ፣ ይቱባችሁን ትሸቅሉባታላችሁ። ከትናንት ወዲያ በፕራንክ ሰበብ ከሄርሜላ ጋር አብራችሁ እያሽቃበጣችሁ ፕራንክ የሰራችሁት እናንተ አልነበራችሁ እንዴ? ዛሬ ደግሞ ተገልብጣችሁ መታችሁ አብርሽን፣ ፍቺው አብርሽ አይሆንሽም። አብርሽ ብዙ ጉድን ያለበት አብርሽ፣ እግዚአብሔር ቀልቡን ይመልሰው አብርሽ፣ እግዚአብሔር ያስተካክለው። ስለዛ፣ ሩታ ለአንቺ አይሆንሽም። መፍታት ነው ያለብሽ፣ እርምጃ መውሰድ አለብሽ። ምክንያቱም አንቺንም ሄርሜላንም ነው ትርኢት የሚያደርጋቸው እርሜላንም አዲስ አበባ ብዙ ነገር ነው የምናየው ነገር። ስለዛ አብርሽ ላንቺ አይሆንሽም። በአስቸኳይ እርምጃ ወስደሽ አብርሽን መፍታትና መፍታት አለብሽ የሚል አጀንዳ ነው ዛሬ ለሩታ ያቀበሏት ቤተሰቦቼ። በዛውም ደግሞ አቃቢ ህግ ያሉትንም እሱም ከአብርሽ ጋር ገጥሞ ሩታ የምትነግረውን ሚስጥር በሙሉ ለአብርሽ እንደሚነግር እና የበለጠ ሩታ ላይ ና አብርሽ ላይ ክፍተት እየፈጠረ ና የበለጠ እያለያያቸው እንደሆነ ነበር። ዛሬም አቃቢ ሕጉ ማን እንደሆነ ባናቀም ለሩታ ሲያወሩላት የሰማሁት ማለት ነው። ሩታም እንዳለችው አዎ አቃቢ ሕግ የተባለውን ከአንድ ጊዜ በላይ እኔ አላገኘሁትም። አቃቢ ሕግ እሱ ማናደረገው አማካሪ ነው እንጂ እኔም ደግሞ አንድ ጊዜ ነው ያገኘሁት። ከዛ በኋላ ነገሩ ስላልተመቸን ትቼዋለሁ። የኔና አብርሽ ነገር እኮ ተዘጋ ማለት አይደለም። ቢቀዘቅዝም የሆነ የሚስተካከል ነገር ስላለው በሽማግሌ ትንሽ ይታይ ስለተባለ ነው እንጂ እኔ የሚወሰንኩበት ነገር ነው በማለት ነበር ሩታ የመለሰችላቸው። እኔ ከሩታ መልስ በላይ የገረመኝ በአንድ ራስ ሁለት ምላስ የሆኑ የአብርሸ ጓደኞች ናቸው። እግዚአብሔርን ነው የምላችሁ ቤተሰቦቼ። እንዴ ሰው እንዴት ሁለት ቦታ ይጫወታል? ሁለት ቦታ ረግጦ አብርሸ ጋር ፕራንክ ከኤርሜላ ጋር ግጥም ብለው ፕራንክ እየሰሩ ሲጨፍሩ ይቆዩና በተገላቢጦች ደግሞ ይመጡና ሩታ ጋር ደግሞ ፍቺው አይሆንሽም፣ አንችንም ሄርሜላንም ትሪት እያደረገ ነው የሚገባሽ ሰው አደለም አብርሽ። በጣም አዲስ አበባ ላይ ብዙ ጉድ እያየን ነው። ከኤርሜላ ጋር ስለዛ አብርሽ የሚሆንሽ ነገር አይደለም። ወደ ቀልቡ ይመልሰው እንደ ሽማግሌም ያደርጋቸዋል። ሙጀ ሊያሙሉ ብለዋል። አንዱ አድርጊት እውነታቸው ነው። እነዚህ ምን አይነት ጓደኛ ናቸው? እናንተ አብርሽንና ሩታን አፋታችሁ ሄርሜላና አብርሽ እንታጋባ አላማችሁ እሱ ነው። አጀንዳውን የሰጣችሁ አብርሽ እሱ ነው፣ ፍቹ በሏት ምከሯት ብሏችሁ ነው እንጂ እንደዚህማ አይን አውጥታችሁ አብርሽን በምንም ታምር ክዳችሁ ሩታን አብርሽ አይሆንሽም ፍቹ የሚል ቃል በፍጹም ይዛችሁ አትመጡ። አብርሽ ነው አጀንዳውን የሰጣችሁ። እንደ አብርሽ ጓደኞች ምን ጉድ ናችሁ! በሩታ ስም ትሸቅላላችሁ፣ ኢትዮባችሁን አይደል እንደው ለሩታ ካዘናችሁ ለምን ከካሜራ ጀርባ አታወሯትም? ልብ ካላችሁ ማለት ነው። እንደምን እናንተ ሰው እንደዚህ ያስመስላል እንዴ? እስስት ናቸው። የእውነት እኔ እንደና እንደ አብርሸ ጓደኞች እስስት፣ እንደ ሴት ተገለባባጮች ወንዶቹ፣ በተለይ በጌታ ስም የእውነት ታዘብኳቸው ዛሬ። ፍቺው የሚል አጀንዳ በቀደም ኬርሜላ ጋር ፕራንክ ብለው ያሽቃበጡ ማንነት በቀደም ቆይ ፕራንክ ነው ማንነት መታየት አለበት፣ ለኦዲየንሱ ማሳወቅ አለብን። አብርሽ አልፈዋል፣ ጎበዝ ፈተናውን አልፈዋል፣ ማንነትን አሳይታል፣ ኮንፊደንስ ይገርማል እያልክ አንተ ስትሆን ስታጨባጨባ ነበር እን በቀደም። ዛሬ ምን ተገኝቶ ነው አንቺንም ሄርሜላንም ትሪት እያደረገ ነው?